ሰሞኑን እንግዲህ እንደሚታወቀው የአብርሽና የሩታ ጉዳይ ብዙዎቹን እያነጋገረ ይገኛል። እስከ ትልልቅ የፌስቡክ ፔጅ ያላቸው ሰዎች እንዲሁም ደግሞ ትልልቅ ዩቱበሮችም እንዲሁም ደግሞ በቲክታክም ብዙ ፎሎወር ብዙ ተከታይ ያላቸው ሰዎች እነዚህ ልጆች እንግዲህ መነጋገሪያ እያደረጓቸው ይገኛሉ። የማዳም ቅመሞችን መልስ ለመስጠት ከላይ ከታች እያሉ ይገኛሉ። መነጋገሪያ ከሆኑት ርዕሶች አንደኛው ና ቀደም ብሎ እንግዲህ ሲነሳ የነበረው ለአብርሽ ሩታ የማዳም ቅመሞች ስጦታ መስጠታቸውን ተመልክቶ ነው። እንዲሁም ደግሞ አብርሽና ሩታ ዱባይ ድረስ የሄዱት የማዳም ቅመሞችን ገንዘብ ለመውሰድ ነው፣ ገንዘብ ለማሰባሰብ ነው፣ ወጪውን በነሱ ነው እየተሸፈነ የሚገኘው የሚሉ መነጋገሪያ ርዕሶች ተነስተዋል። እንዲሁም ደግሞ በጾሙ እንዴት ሰርግ ይደረጋል? ኦርቶዶክስ ከሆኑ ወይም ደግሞ ክርስቲያን ከሆኑ እንዴት ነው በጾሙ ይህንን ነገር ያደረጉት፣ ወይም ደግሞ ይህንን ፕሮግራም ያዘ አልተዘጋጁት የሚልም ሀሳብ እየተነሳ ይገኛል። ሌላኛው ደግሞ ትናንትና በነበረው ፕሮግራም ላይ እንግዲህ በጣም ብዙ ዶሮ ወጥ በየአይነት በጣም ክትፎ፣ ጎመኑ፣ ቆጮ ምንም ያልመጣ ነገር የለም። በጣም ብዙ የጾም የግድፍት የሆኑ ምግቦችም ታይተዋል፣ ቪዲዮችም ሙሉ በሙሉ ተቀርጸው ወጥተዋል እና ያ ነገር እንዴት ይሆናል የሚል አይጾምም ወይ የሚል ሀሳብም እየተነሳ ይገኛል ማለት ነው። ሌላኛው ደግሞ እንግዲህ ስድስት ስልሳ ስድስት ናቸው፣ ሃይማኖት የላቸውም በጾሙ እንደዚህ አይነት ዳንኪራ እንደዚህ አይነት ዘፈን የሚሉ ሰዎችም በርከት ብለው እየተነሱ ይገኛሉ። አብርሽና ሩታ በአጭሩ ብዙ ድንጋዮች እየተወረወሩባቸው ይገኛሉ። የማዳም ቅመሞችን በቦታው የተገኙ ሰዎች በዚህ ጉዳይ ላይ እንግዲህ ምላሽ እየሰጡ ይገኛሉ። አብርሽ የቄራውን ጨምሮ ብዙ ቲክታከሮች እንግዲህ ቤታቸውን ከፍተው ስለ አብርሽና ስለ ሩታ ብዙ ነገሮችን እያወሩ ነበረ። ዛሬ ላይ ስ ምን ተፈጠረ እንግዲህ አንዳንዶቹም ይቅርታ እየጠየቁ ይገኛሉ፣ እውነታው ገብቷቸው። ሌሎቹ ደግሞ ጭንቅላታቸውን ድፍን አድርገው እንደ ቅል ማለት ነው፣ አሁንም አብርሽንና ሩታን እስከ መሳደብ፣ እነሱን ዝቅ እስከ ማድረግ፣ እስከ ማንቋሸሽ፣ ጥቃቅን ነገሮችን እያወጡ ስለነሱ አልባሌ ነገሮችን እያወሩ ይገኛሉ። በአጠቃላይ ስለ አብርሽ ሩታ ፕሮግራም እንዲሁም ደግሞ ስለ ማዳም ቅመሞችና ስለ አብርሽ ሩታ ግንኙነት ወይም ደግሞ መተሳሰብ፣ ጓደኝነት፣ ቤተሰባዊነት ብዙ የማወራችሁ ብዙ ነገሮች የምላችሁ ነገሮች አሉ ፕሮግራሙ በአጠቃላይ 666 ነው እየተባለ ይገኛል። እንዲሁም ደግሞ ትናንትና አንድ ወንድማችን ፕሮግራሙን ሲመራ የነበረው የመርከቡ ዋና እንግዲህ ዝግጅቱን አዘጋጁ ዋና ፕሮግራሙን መሪ የነበረውን ልጅም ዋና የስድስት ስልሳ ስድስት መሪ ነህ በማለት እንግዲህ ብዙዎቹ ተቃውሟቸውን እያሰሙ ይገኛሉ። ምንድን ነው የተፈጠረው ነገር? በነገራችን ላይ ትናንትና ፕሮግራሙ ከተካሄደ በኋላ አብርሽ ለሩታ ተንበርክኮ ቀለበት ካረገላት በኋላ ሩታም ለመጀመሪያ ጊዜ ለአብርሽ ቀለበት ካረገችለት በኋላ ፕሮግራሙ በዛ ተዘግቶ ነበር። በጣም ጥሩ ጊዜ እያሳለፉ ነበር። በጣም ብዙ ሰዎች ሳይጠሩም የተጠሩም ያልተጠሩም ሁሉም ሰው ተጠርታችኋል ተብለው ነው የመጡትና መርከቡ ላ አልችል እስከሚል ዳር ጥግ ላይ ሆኖ ራሱ በጣም ተሰባስቦ የአብርሽንና የሩታን ፕሮግራም ዝግጅት ለማየት ለመታደም ከርቀት ሁሉ ሆነው እያየን ነበረ። ያ ፕሮግራም እንግዲህ ተጫውተውም ጥሩ ጊዜ አሳልፈውም የማይረሳ ጊዜ አብርሽም ሩታን በደስታ እያለቀሱ ነበረ። በጣም በሚያስገርም በሚያስደንቅ ሁኔታ ጓደኞቻቸው ሰብሰብ ብለው እነሱን እያሞገሱ እያደናነቁ በደንብ አጅቧቸው ጥሩ ጊዜ አሳልፈው ተለያይተዋል። ከተለያዩ በኋላ እንግዲህ ማታ ላይም እንግዲህ ላይብ ላይ ገብተው አንዳንድ እህቶች እዛ እየታደሙ እዛ ፕሮግራም ላይ እየተገኙ ብዙ ጥያቄዎች ተነስተውባቸው ለነዛ ጥያቄዎችን መልስ እየሰጡ ነበረ። ስለተፈጠረው ነገር በአጠቃላይ የራሴን ሀሳብም የምሰጥ ይሆናል ማለት ነው። በመጀመሪያ እንግዲህ አብርሽና ሩታ ሰርጋቸውን ስላደረጉ በጣም ደስ ብሎኛል። በመቀጠል ለጥያቄዎቻችሁ ወይም ግር ላላችሁ ሰዎች መልስ ለመመለስ ነው የመጣውት ማለት ነው። አንድ ጥሩ ነገር ሲደረግ ወይም ደግሞ አንድ ሰው ስኬት ላይ ሲደርስ በጣም እንቅፋቱ ብዙ ነው። ከነዛም ውስጥ እንግዲህ እነዚህ እንቅፋት እየሆኑ የሚገኙት የሶሻል ሚዲያ ሰዎች ናቸው። መጻፍ ስለሚችሉ ብቻ መናገር ስለሚችሉ ብቻ የፈለጉትን ነገር እየተናገሩ አብርሽና ሩታን ዝቅ ለማድረግ እየሞከሩ የሚገኙት እና እውነት ለመናገር ጉርሻ ፔጅም ከዚህ በፊት አቅርቧቸው ነበር የማዳም ቅመሞችን ገንዘብ እየበሉ እንደዚህ እያደረጉ እንደዛ እያደረጉ እያሉ ነበረ። ሌላኛው ደግሞ ዱባይ ሲገቡም በማዳም ቅመሞች ገንዘብ ዱባይ ገብተው ሄደው እየተዝናኑ ይገኛሉ በማለትም ፖስቶ ነበር። ትናንትና ግን እንግዲህ አብርሽና እሩታ በስተ መጨረሻም ሰርጋቸውን ዱባይ ላይ አደረጉ ብሎ ፖስት አደረገ ማለት ነው። እንግዲህ ይህንን ተመልክቱት፣ ምን ያህል እንግዲህ ተጽዕኖ እንደፈጠሩ እኔ መነጋገሪያ በመሆናቸው በጣም በጣም ደስ ብሎኛል፣ ምክንያቱም ይሁላችሁ ጥሩም ሰራችሁ መጥፎም ሰራችሁ ሰው የሆነ ነገር ከማለት ከመተቸት ወደ ኋላ አይልም። ስለ ሰርጉ ፕሮግራምን ያጠቃላይ ልንገራችሁ በመጀመሪያ ደረጃ ኤ ፕሮግራም የሰርግ ፕሮግራም አይደለም። ቀለበት ነው የተደረገላት፣ ፕሮሚስ ነው ያደረገላት። ይህንን ነገር ደግሞ እሱ ነው ቃል የገባው። ትልቅ ሰርፕራይዝ አለ በዱባይ ከቀቀማሞች ጋር ከደጋፊዎቻችን ጋር ከሚወዱን ከምንወዳቸው ከሚከታተሉን ሰዎች ጋር ደስታችን አብረን መጋራት እንፈልጋለን ሩታንም በነሱ ፊት ደስተኛ ማድረግ እፈልጋለሁ ትልቅ ሰርፕራይዝ ይኖርናል፣ ብለው በአንድ ድንጋይ ሁለት ወፍ አደረጉ። አንደኛ ቀለበት ፕሮግራሙ ለመጀመሪያ ጊዜ ከሀገር ወጠው አደረጉ። ሁለተኛ ዱባይ ላይ ሁሉም የሚመኘው ማየት የሚፈልገው ሀገር ስለሆነ እነሱም ሄዱና ተዝናኑ። ሶስተኛ ነገር ደግሞ ተመልካቾች ለእኛ ክብር ያላቸውን ሰዎች እኛ ማክብረን ሂደን ያሉበት ቦታ በቅርቡ ሆነን ፕሮግራማችን ማካሄድ አለብን፣ ደስታችን አብረን መካፈል አለብን ብለው ሄዱ። አለቀ። ይሄ ነው። ቀለበት ነው እንጂ የሰርግ ፕሮግራም አይደለም። ደግሞ አይታችሁ ከሆነ ሙሉ ፕሮግራሙን ከመተቸታችሁ በፊት እነዚህ ልጆች 666 የሚያስብላቸው ነገር የለም ጾም ሆኖ እንዴት ነው አንድ ሰው የፈለገ ይሁን ብሎ ሊበላ የሚችለው ለዛውም ደግሞ በአርባ ጾሙ ቢበሉስ ምን አገባችሁ እናንተ ነው እንዲህ ለነፍሳቸው የምትቆሙ ለእናንተ ነፍስ ነው እንዲህ የሚጾሙት ለራሳቸው ነፍስ እንጂ ማለት ነው እና ብዙ አይነት እኔም ዶሮ ወጥ አይቻለሁ በጣም ብዙ ክትፎ አይቻለሁ በጣም ብዙ ስጋ ወጥ አይቻለሁኝ ብዙ ጥብስም አይቻለሁ ግን ደግሞ ያ የሆነው ለሙስሊም እምነት ተከታዮች ነው እንጂ ለክርስቲያን ለኦርቶዶክስ ለሆኑ አይደለም። ለአብርሽ ወይም ደግሞ ለአብርሽ አይነት ለሩታ አይነት እምነት ተከታዮች ሳይሆን ለሌሎቹ ነው፣ ለመብላት ለሚችሉ ለሚፈቅድላቸው ሰዎች ነው። የት የመጣው ከዛ በኋላ የጾም ምግብ የተለያየ አይነት የጾም ምግብ ብዙ አይነት ምግቦች መጣው በዛ ነው ተስተናግረው ወደ የቤታቸው የተመለሱት። እና ይህንን ነው ህማማት አልገባም። እውነት ለመናገር እነሱም ፕሮግራማቸውን ካቀዱ ወይ ደግሞ ካስተካከሉ በጣም ረዥም ጊዜ ሆኗቸው ነበረ። ግን በአንዳንድ ምክንያቶች ደግሞ ፕሮሰሱ በጣም አስቸጋሪ ስለሆነ ወደ ኋላ ቀርቶባቸው እንግዲህ ቀኑ ሲገፋ ሲገፋ ብር ወጦበታል። ይሄ ብር ደግሞ የወጣበት ወጪ ደግሞ ወደ ኋላ ይባል ተብሎ አይኬድም። በጭራሽ የማይሆን ነገር ስለሆነ፣ በቃ አጋጣሚው ህማማት ላይ የሆነባቸው ምንም ማድረግ ስላልቻሉ ያንን ፕሮግራም አዘጋጁ። ጥሩ ጊዜ ከጓደኞቻቸው ጋር አሳለፉ። ጥሩ ምሽት ነበረ። ቀለበት አረገችለት፣ ቀለበት አረገላት፣ አለቀ። ሰርግ ፕሮግራሙ ገና ነው። በቃ ስትነገሩ ስሙና እነ አብርሽ የቀረውም ብዙ ይቅርታ ሲጠይቁ ነበረ። እውነት ለመናገር ምንድነው የተፈጠረው ነገር በእርግጥ እኔም እደግፋለሁ። የምትናገሩበት መንገድ የምታስተላልፉበት መንገድ ነው እንጂ መልእክቱ ጥሩ ነው። የማዳም ቅመሞች እንግዲህ ለአብርሽ ለሩታ ብቻ ሳይሆን ለተለያዩ ዩቲዩበሮች በጣም ብዙ ገንዘብ ይከፍላሉ፣ ወይ ደግሞ ብዙ ወጪ አውጥተው ስጦታ ይሰጣሉ። እኔ ተናግሬ ያለው ከዚህ በፊት ለዚህ ያለኝን አመለካከት እህቶቼ ለራሳችሁ ኑሩ። እኛ አብርሽን እና ሩታን ሌሎችንም የምንወዳቸውን ሰዎች ቪዲዮቻቸውን ካየንላቸው ገንዘብ እየከፈልን ነው የምናያቸው። ስለዚህ ለእነሱ ጥቅም ነው። ብር ከኪሳችሁ አታውጡ። ደግፏቸው፣ ተከተሏቸው፣ ሼር አድርጉላቸው፣ ላይክ አድርጉላቸው፣ ሰብስክራይብ አድርጉ፣ ግን ገንዘብ አታውጡ። ነገ እናንተ ወይኔ ብትሉ፣ ብትታመሙ፣ ብትወድቁ፣ የሚያነሳችሁ የለም ብዬ ተናግሬያለሁ። ይሄ መናገር ክፋት የለውም፣ ግን ደግሞ በዚህ ልክ የሚያሰድባቸውን በቃ ያውቃሉ። ኦልሬዲ ለማን ስጦታ መስጠት እንዳለባቸው፣ ለማን ምን ማድረግ እንዳለባቸው ያውቃሉ። ይህንን ነገር እኔ ድጋሚ መናገር አይጠበቅብኝም። ማስተዋል መቻል ያለባቸው ራሳቸው ናቸው። ስለዚህ ምንም በማያገባችሁ ነገር እየገባችሁ እሪ አትበሉ። ባቸው የማዳም ቅመሞች እየ ደግሞ ማገናዘብ የሚችሉ ጀግና በጣም በጣም በጣም ምሁርነን ከሚሉ ከተማሩ ሰዎች በላይ በላይ የሚያስቡ የሚያገናዝቡ አርቀው የሚያስቡ ጀግና ሴቶች ናቸው እና እይ እንዴት እንደተንከባክበው ምን ያህል አንግሰዋቸው እንዳደሩ እንዳመሹ፣ እዩ እዩት እንዴት ከፍ እንዳረጓቸው። አቤት ፍቅር አቤት የሰው መውደድ አቤት ፍቅር አሰጣጥ የምሬ ነው ትችላላችሁ የማዳም ቅመሞች ትለያላችሁ አሁን መነጋገሪያ እየሆናችሁ ነው ሚዲያውን እያንጫጫችሁት ነው ስድስት ስልሳ ስድስት ነን እንበሉ ምንም ችግር የለውም ነን በጎች ናችሁ ነን አዎ የእውነቴን ነው ተንከባክበን ተንቆጥተን ቆንጥጠናቸው ለዚያ ድርሰናቸዋል ለዚያ አብቅተናቸዋል የእኛ ጥንካሬ ነው እዚያ ደረሳቸው በአንደኝነት ዋናው ማለት ነው እኛ ባንኖር ኑሮ እኛ ባንከታተላቸው ኑሮ ለዚህ ስኬትም ለዚህ ፍቅርም ለዚህም ደስታ አይደርሱም ነበር። ጀግና ናችሁ፣ ትለያላችሁ እግዚአብሔርን ደግሞ እንዴት እንደምታምሩ እንዴት ዘንጣችሁ እንደሄዳችሁ በጣም የሚገርም የሚገርም የተለየ ፕሮግራም ነበር። እኔ ከመጀመሪያው ጀምሮ እስከ መጨረሻው ስከታተል ነበር። ለማንኛውም ግን ደስታችሁን ያብዛው። ስድስት ስልሳ ስድስትም ሆናችሁ አውሬም ሆናችሁ፣ ሰይጣንም ጠንቋይም ሆናችሁ ምንም ሆናችሁ ዋናው ለፈጣሪችሁ ታምናችሁ ተገኙ። ወደፊት አብርሽና ሩታ ጥሩ ደስ የሚል አጠር ምጥን ያለች ምርጥ ፕሮግራም ነበረች። እንግዲህ የሰርግ ፕሮግራሙን ደግሞ በኢትዮጵያ እኔም ለመታደም ያብቀኝ። የእውነት በሕይወት የምመኘው ነገር የአብርሽና ሩታ ሰርግ ላይ መገኘት ነው። እና ዱባዮች አድላችኋል። እንግዲህ የቀለበት ፕሮግራሙን ሰርግ አስመስላችሁ በደንብ በቃ እንዲ አሳምራችኋቸው፣ አጅባችኋቸው ውላችኋል። እና እማይረሳ ለሁላችሁም ልዩ ቀን ነው። ይህንን ነው ልል የምችለው። በኢትዮጵያ ደግሞ ፕሮግራም ሲካሄድ እንግዲህ እኔ ከሰርጋቸው ባልገኝ እንግዲህ ከክርስትናው ለመገኘት በጣም ትልቅ እቅድ ነው ያለኝ። ፈጣሪ እርዳሽ በሉኝ ማለት ነው። እዛው ፕሮግራሙ ድረስ በሚሄድ እኔ ማየት እፈልጋለሁ። የእውነት እኔ በጣም እኔ ቡታጅራ ውስጥ አለ የተባለ በቃ ኢትዮጵያ ውስጥ አለ የተባለ ሰርግ ነው የሚሆነው፣ እርግጠኛ ነኝ። ስለዚህ አብርሽና ሩታን ተፋቷቸው። እነሱ እየሄዱ ነው እየሄዱ ነው። የሚሄድ ሰው በቃ አት ከመንገዳቸው ለማሰናከል አትሞክሩ። ለነገሩ ማንንም አይሰሙም። እነሱና ስድስት ስልሳ ስድስት የሚያስብል ነገር የለም። እዚህ ጋር ማለት ነው እግዚአብሔር ይመስገን። ያው በፋሲካው መምኑ በምኑ ቢሆን በዓላቸው በበዓሉ ቢሆን ወይ ደግሞ ጾሙ ካለቀ ካለፈው በኋላ ቢሆን ጥሩ ነበር፣ ግን ይሄ ፕሮግራም የታቀደው ገና ጾሙ ከመግባቱ በፊት ነበር። ግን እንደ እድል ሆነና አብሯቸው የሚሄዱ ሰዎች ፕሮግራም እንትናቸው ፕሮሰሳቸው ፌል ሲያደርግ እነሱ እንትን ሲል በጣም ብዙ ተጨናንቀው ወጠው ወርደው ነው ይህንን ፕሮግራም ሊያደርጉ የቻሉት። ና አብርሽ ደግሞ ቃል የገባውን ነገር ለመፈጸም እንጂ ጠንቋይ ሆኖ ወይ ስድስት ስልሳ ስድስት ሆኖ አይደለም። ይህንን ሁሉ ሀገር አቋርጦ ሄደው ለተመልካቹ ክብር ስላለው ነው። ለማዳም ቅመሞች ክብር ስላለው ነው። ፍቅር ስላለው ነው። አቤት ፍቅር አሰጣጥ። እኔ ሩታን አይቻታለሁ። በቃ በቪዲዮ ከምትታየው በላይ በአካል በጣም ጀግና ናት። በጣም ትሑት የሆነች ሴት ናት እያሉ ሲያሞጋግሷት ነበረ። ለማንኛውም እንደዚህ አፋችሁን ስትከፍቶ የነበራችሁ ሰዎች አፋችሁን ዘግታችሁ ቁጭ ብላችኋልና ተዋቸው ተፋቷቸው፣ ለማለት ነው። ብቻ ደስ የሚል ፕሮግራም ነበረ እና አብርሽና እሩታ ወደፊት ማንንም እንዳትሰሙ፣ ገና ገና ገና ገና ከፍ ትላላችሁ፣ ገና ወልዳችሁ፣ ገና የልጅ ልጆቻችሁን ክርስትና እንበላለን እስከ መጨረሻው ማለት ነው። እና ተዋቸው ልጆቹን ተፋቷቸው፣ ስድስት ስልሳ ስድስት እያላችሁ ያለ ስምስም አትስጧቸው። እነዚህ ጀግና ሴቶች ናቸው፣ ጀግና ሴቶች ናቸው። እዚህ ያደረሷቸው የማዳም ቅመሞች ማለት ነው። ይህንን ነው ልል የምችለው። ጥያቄዎቻችሁ እንግዲህ ምላሽ እንዳገኙ ተስፋ አደርጋለሁ። ስለ ፕሮግራሙ ነግሬያችኋለሁ። ሰርግ አይደለም የቀለበት ፕሮግራም ነው። ስለ ምግቡ የጾም ነበረ የፍስኩ ለሌሎቹ ክርስቲያን ላልሆኑ ሰዎች ነው ሲሰጥ ሲበላ የነበረው አይናቸው እያየ። በአርባ ጾሙ ሊበሉ አይችሉም። እናንተ ብቻ ሃይማኖተኛ፣ እናንተ ብቻ አክራሪ፣ እናንተ ብቻ ተደማጭ፣ እናንተ ብቻ ትክክል፣ እናንተ ብቻ እውነት አይደላችሁም። ገባችሁ? ይህንን ነው ላስተላልፍ የምችለው። አብርሽ ሩታ እንግዲህ ያው እንደዚህ አይነት ነገሮች ሲኖሩ እናንተን ያበረታል እንጂ እናንተን ዝቅ ሊያረጋችሁ አይገባም። ምንም ነገር ቅንጣት ታከል ምንም ፕሮግራሙ ምንም ምንም የሚወጣለት የለም ምንም ቅንጣት ታከል እንኳን በጣም ደስ በሚል ሁኔታ ነው ጥሩ ጊዜ ያሳለፋችሁት። በጣም ስርዓት ያለው አለባበስ፣ ስርዓት ያለው ፕሮግራም የእውነቴ ነው። ይህን ነው ልል የምችለው። አብራችሁ ስለነበራችሁ አመሰግናለሁ። በአብርሽና በሩታ ደስታ የምትደሰቱ ሰዎች እንኳን ደስ ያላችሁ። አብርሽ ሩታ ወደፊት እያላችሁ ኮሜንት ላይ አስቀምጡ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።